እንግዲህ አንደበቴን አቃንታችሁ ስሙልኝ። ያደረ ቤተሰቦቻችሁ፣ አለፍ ሲል ደግሞ በጓደኛ በሀገር ሰው መከበር ማለት ከነ ችግራችሁ ነው የሚያነግሷችሁ። ጉድፌን ታውቁታላችሁ። ትናንት ስንት ቆሻሻ ነገር ሳኖሪ ሳድርግ የኖርኩ ሰው ነኝ።

እሺ ደግ ደግሽልን እንስማ። የኛን ባህር ዳር ቆንጆችን ከተማ እንኳን ገባችሁ ብለሽሉ ቅንግዳች ሲመጣ እንኳን ቆየሽ እያለ ብቅሽን ጽዋ እሺ እንግዲህ አንደበቴን አቃንታችሁ ስሙልኝ አደራ። እኔ ቃል የለኝም። እግዚአብሔር ያክብርልኝ ሁላችሁ ነው። በጣም ነው የማመሰግነው ይሁላችሁ። አሁን ሌላ ቦታ መከበር፣ መወደድ ምናምን ምንም በጣም ጥሩ ነው፣ ግን ደግሞ በሚያውቋችሁ ሰዎች፣ በወላጆቻችሁ፣ በቤተሰቦቻችሁ አለፍ ሲል ደግሞ በጓደኛ በሀገር ሰው መከበር ማለት ከነችግራችሁ ነው የሚያነግሷችሁ። ጉድፌን ፍን ታውቁታላችሁ። ትናንት ስንት ቆሻሻ ነገር ሳኖሪ ሳድርግ የኖርኩ ሰው ነኝ። ያንን ሁሉ ችላችሁ ነው ዛሬ እዚ ላይ አክብራችሁኝ የመጣችሁ ምንም ሳይመስላችሁ እቺ የሰራኋትን ትንሽ ነገር ቆጥራችሁና፣ ለዛ በጣም ነው የማመስግናችሁ ሁላችሁ። ተቀበሉ እግዚአብሔር ይቆርጥ። እኔ ይሄ ሁሉ ነገር እንደሚገባኝ ሁሉ እኔ አላውቅም፣ የምሬ ነው። እኔ መልክተኛ ብቻ ነኝ። የሰው ገንዘብ ነው አምጥቼ ለሰው ያደረስኩት እኔ ጀርባሉ መመስገን የሚገባቸው ሰዎች፣ እኔ አላውቅም። ብቻ እግዚአብሔር ነው ሁሉ ክብር የሚወስደውና ስለሱ መመስከር አለብኝ ባገኘውበት ሁሉ አጋጣሚና የእናቴም ጸሎት ነው። የዚች መለኩሴ እናቴ ትሸቴ ይሄው ልጅሽ አድጎ ለዚህ በቅቶ መድረክ ላይ ቆሞ ያው አንቺ የትም ሳትሄጂብኝ ዛሬ ለመመስገን በቅተናል። እግዚአብሔር አሁንም እድሜ ጤና ይስጥልኝ፣ ላንቺ ከዚህም በላይ ሞገስን ክብርን እንድታይ እግዚአብሔር ያደርግልኝ። ወድሻ አለው በጣም። ከዛ ውጭ እኔ ባህርዳር ከነማ በነበርኩበት ሰዓት አሉ እነ ዳንኤል አይሉ እነዚህን ምና ይታዩኛል። ጓደኞቼ ወዳችኋለሁ። በዚህ አጋጣሚ ሁላችሁ የሰፈሬ ልጆች ስማችሁን ጠርቼ አዘልቀው በጣም ብዙ ሰው ይታየኛል። ሁላችሁንም የምታቆኝ እኔም ማላቃችሁ ሁላችሁንም እግዚአብሔር ያክብርልኝ። በጣም ነው የማመሰግነው። በከተማችን ምርጥ ኢንተርፕረነሮች መካከል አንድ ሆኖ የበርካታዎች በተለይ ሲኔር የሆኑ ልምድ ያላቸውን ሳይሆን ልምድ የሌላቸውን ከታች እየኮተኮተ እያስተማረ ብቁ ባለሙያ ማድረግን ከጎዳ ላይ እያነሱ የተሻሉ ባለሙያ እያደረጉ ለሀገር ማበረከትን ያውቅበታል። ይልቃል ባሪስታው ማክያቶ ወደዚህ እንድትመጣልን በታላቅ ክብር እንጠይቃለን። ይልቃል ወይም ደግሞ በስራው ባሪስታ ማኪያቶ የተለየ ወዳጅነት የተለየ ቅርርብ እንዳላቸው ሰምቻለሁ። እና ከስጦታው በፊት ከስጦታው በፊት አንድ ነገር ብል ብሎኛል። እድል ልስተዋደል፣ አንዲት ደቂቃ። እንዴት ዋላችሁ? እኔ ባሬስተው ባላለው ያው ሰነንማቀው ማቀው ከአምስት ዓመት ከአራት ዓመት በፊት ነው። አጋጣሚ በዚህ ድርጅት ውስጥ በዩኒሰን ተቀጥሬ ይሠራ ነበር። እዚህ መጥቶ ነው ያወቅኩት። በሌላ ጊዜ የራሴን ትንሽ ቢዝነስ ከፍቻለሁ ስለው ደወለልኝ። ምን ልታዘዝ ስለው ከአንተ ቤት አስተናጋጁኝ መስራት እፈልጋለሁ አለ። ከዛ እንደዛ ሲለኝ እያሾፈ ነበር የመሰለኝ። እኔ ቀለል አድርጌ ያየው እሺ ነው አልኩትኝ። ከዛ ወደ እኔ ስራ ቦታ መጥቶ አስተናጋጅ መሆን እፈልጋለሁ ሲለኝ መኪና አቁሞ ነበር እኔ ቤት ውስጥ የገባው። ከዛ እንዴት ስለው ለአእምሮ የሚከብድ ነገር ነው የነገረኝ። ዝቅ ማለትን መለማመድ እፈልጋለሁ እኔ ማነኝና ብሎ ሳያቋረጥ ለአንድ ወር ከእኔ ጋር እንደ ሰራተኛ ዝቅ ብሎ አስተናግዷል እና በዚህ አጋጣሚ ለቀጠርኳቸው ሰራተኞች እራሱ ለንግግር እንኳን ጥንቃቄ እንዲኖረኝ እንደዚህ አይነት ስለ ልቦና ስለሰጠኝ ስላወቅኩህ በጣም ነው። በሰዓቱ ሲያወራኝ ልክ የሰራተኛ ምግብ ነው የምመገበው፣ ልክ እንደ ሰራተኞች ነው የምታዘኝ ብሎ ቃል አስገባኝ። እኔ እየከበደኝም ቢሆን እሱ መጋፈጥ የፈለገውን ቻሌንጅ ላግዘው ስለፈለኩ በጠዋት 12 ሰዓት ይገባል። ቤት ይወለውላል፣ ቴብል ያጸዳል፣ ልክ ጎንበስ ብሎ ያስተናግዳል ማለት ነው። አጋጣሚ ከጀርባው ፎቶ አንስቸው ነበር እና ሳሳየው፣ እኔ ፎቶ አልወድም አለኝ። ፊቱ አይታይም ፌስቡክ ላይ ራሱ ለጥፌው ነበር፣ ፊቱ አይታይም። እና ስነዬ በጣም ነው የማከብርህ። ይህን እድል በአንተ ምክንያትም ስላገኘው ከአንተ ጎን ስለቆንኩ በጣም ነው የማመሰግን። በብዙ ነገር ደግፈኝ ዛሬ ከአንድ ካፌ ወደ ሁለት ካፌ እንዲኖረኝ በአንተ ምክንያት ነው። አመሰግናለሁ። ስለዚህ ወደዚህ ስመጣ እሱ ይመጣል ሲባል